በስምአብ ወልዶ መንፈስ ቅዱስ አህዱ አምላክ አሜን። ታላቅ የበይነመረብ የውይይት መድረክ ማስታወቂያ። ባሳለፍናቸው ሰባት ዓመታት እጅግ በከፋ መልኩ የብልጽግና አገዛዝ አገሪቱን ለእርስ በእርስ ጦርነት በመዳረግ የገዛ ሕዝቡን በጅምላ በመጨፍጨፍ ላይ ይገኛል። በብልጽግና የመንግሥት አገዛዝ ከፍተኛ ምከራን የተቀበለችውና እየተቀበለች ያለችው ዋነኛዋ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። በየቀኑ በጦርነት በረሃብ፣ በጅምላ ጭፍጨፋ የሚያልቁት በእርስ በርስ ጦርነት የሚዋጉት ሁሉ ልጆቿ ናቸው። ባለፉት ሰባት ዓመታት ቤተ ክርስቲያንን በቋንቋ በአካባቢና በጎጥ በመከፋፈል አንድነቷን አደጋ ላይ በመጣል ቀኖኗ እንዲጣስ ከማድረጉም በላይ መንግሥት በግልጽ የብልጽግና ወይንም የኢኮኖሚ እድገት ጠላት ናት በማለት ቤተ ክርስቲያንን ለማጥፋት በስልትና በመዋቅር እየሰራ ይገኛል። ይሁን እንጂ በኦርቶዶክሳውያን ዘንድ ግን እየደረሰ ካለው መከራና ይልቁንም አገዛዙና አስተሳሰቡ እስካሉ ድረስ በቀጥሰልን ስልታዊና ስርዓታዊ ጸረ ኦርቶዶክሳዊነት አንፃር አሁንም ብዙዎቻችን በግራ መጋባትና መፋዘዝ ውስጥ እንገኛለን። ወቅቱ ግን የተራ ጉዳይ ካልሆነ እያንዳንዱ ኦርቶዶክሳዊ በቅድስት ሃይማኖቱ ምክንያት በርዕዮተ ዓለምና በኦርቶዶክስ ጠልነት በተባበሩት አጥፊዎች ሞትና ጥፋት የተፈረደበት መሆኑን አውቆ በጋራ ለመፍትሄ መንቀሳቀስ አማራጭ የሌለው ምርጫ የሆነበት ነው። አሁንም የቤት ሥራችን ብዙ ችግራችንም ውስብስብ እንደ ተራራም ግዙፍ ቢሆን ጥምረት ለቤተ ክርስቲያን ተራራውን የመናድን የመፍትሄ እርምጃ አንድ ብሎ ጀምሮ የተለያዩ ጥረቶችን በማድረግ ላይ ይገኛል። ይህ ጥረት ግን የሁላችንንም ሱታፌ ይፈልጋል። ጥምረቱ የዚህ ጉዞ አንዱና ወሳኝ የሆነውን መድረክ ኢትዮጵያውያን ለሀገርና ለቤተ ክርስቲያን ሰላምና ሕልውና በሚል መሪ ቃል ታላቅ የበይነ መረብ የውይይት መድረክ አዘጋጅቷል። ይህም መስከረም 10 ቀን 2018 ዓ ም ወይንም ሴፕቴምበር 2025 በዋሽንግተን ዲሲ ሰዓት አቆጣጠር ከ11 ኤኤም እስከ 3 ፒኤም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ የሚደረግ ይሆናል። የዚህም ታላቅ የበይነመረብ ውይይት ዓላማው ሁሉም ኢትዮጵያውያን ይልቁንም ኦርቶዶክሳውያን ካህናትና ምዕመናን ይህንን ግፈኛ አገዛዝ በመቃወም በኢትዮጵያውያን ላይ የሚደርሰው ግፍ እንዲያበቃ በኦርቶዶክስ ተዋሕዶ አማኞች ላይ እየተፈጸመ ያለው ጥላቻና የማጥፋት ዘመቻ እንዲሁም ጦርነት እንዲቆምና ሰላም እንዲመጣ የሚጠይቅ ይሆናል። እኔ ኢትዮጵያዊ ነኝ፣ ኢትዮጵያን እወዳለሁ፣ ስለ ኢትዮጵያ አንድነት እሠራለሁ የሚል ሁሉ የተጋበዘበትና የሚገኝበት ሊቀርበት የማይገባ ልዩ መድረክ ነው። መስከረም 10 ቀን 2018 ዓመተ ምሕረት በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በዋሽንግተን ዲሲ አቆጣጠር ከረፋዱ 11 ሰዓት ጀምሮ እንገናኝ። ጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ ላይ እየተፈጸመ ያለው ጥላቻና የማጥፋት ዘመቻ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ የበይነ መረብ የውይይት መድረክ ማስታወቂያ። ባሳለፍናቸው ሰባት ዓመታት እጅግ በከፋ መልኩ የብልጽግና አገዛዝ አገሪቱን ለእርስ በርስ ጦርነት በመዳረግ የገዛ ሕዝቡን በጅምላ በመጨፍጨፍ ላይ ይገኛል። በብልጽግና የመንግሥት አገዛዝ ከፍተኛ መከራን የተቀበለችውና እየተቀበለች ያለችው ዋነኛዋ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። በየቀኑ በጦርነት በረሃብ፣ በጅምላ ጭፍጨፋ የሚያልቁት በእርስ በርስ ጦርነት የሚዋጉት ሁሉ ልጆቿ ናቸው። ባለፉት ሰባት ዓመታት ቤተ ክርስቲያንን በቋንቋ በአካባቢና በጎጥ በመከፋፈል አንድነቷን አደጋ ላይ በመጣል ቀኖኗ እንዲጣስ ከማድረጉም በላይ መንግሥት በግልጽ የብልጽግና ወይንም የኢኮኖሚ እድገት ጠላት ናት በማለት ቤተ ክርስቲያንን ለማጥፋት በስልትና በመዋቅር እየሰራ ይገኛል። ይሁን እንጂ በኦርቶዶክሳውያን ዘንድ ግን እየደረሰ ካለው መከራና ይልቁንም አገዛዙና አስተሳሰቡ እስካሉ ድረስ በቀጣይነት ከተደገሰልን ስልታዊና ስርዓታዊ ጸረ ኦርቶዶክሳዊነት አንጻር አሁንም ብዙዎቻችን በግራ መጋባትና መፋዘዝ ውስጥ እንገኛለን። ወቅቱ ግን የተራ ጉዳይ ካልሆነ እያንዳንዱ ኦርቶዶክሳዊ በቅድስት ሃይማኖቱ ምክንያት በርዕዮተ ዓለምና በኦርቶዶክስ ጠልነት በተባበሩት አጥፊዎች ሞትና ጥፋት የተፈረደበት መሆኑን አውቆ በጋራ ለመፍትሄ መንቀሳቀስ አማራጭ የሌለው ምርጫ የሆነበት ነው። አሁንም የቤት ሥራችን ብዙ፣ ችግራችንም ውስብስብ እንደ ተራራም ግዙፍ ቢሆን ጥምረት ለቤተ ክርስቲያን ተራራውን የመናድን የመፍትሄ እርምጃ አንድ ብሎ ጀምሮ የተለያዩ ጥረቶችን በማድረግ ላይ ይገኛል። ይህ ጥረት ግን የሁላችንንም ሱታፌ ይፈልጋል። ጥምረቱ የዚህ ጉዞ አንዱና ወሳኝ የሆነውን መድረክ ኢትዮጵያውያን ለሀገርና ለቤተ ክርስቲያን ሰላምና ሕልውና በሚል መሪ ቃል ታላቅ የበይነ መረብ የውይይት መድረክ አዘጋጅቷል። ይህም መስከረም 10 ቀን 2018 ዓ ም ወይንም ሴፕቴምበር 20, 2025 በዋሽንግተን ዲሲ ሰዓት አቆጣጠር ከ11 ኤኤም እስከ 3ፒኤም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ የሚደረግ ይሆናል። የዚህም ታላቅ የበይነመረብ ውይይት ዓላማው ሁሉም ኢትዮጵያውያን ይልቁንም ኦርቶዶክሳውያን ካህናትና ምዕመናን ይህንን ግፈኛ አገዛዝ በመቃወም በኢትዮጵያውያን ላይ የሚደርሰው ግፍ እንዲያበቃ በኦርቶዶክስ ተዋሕዶ አማኞች ላይ እየተፈጸመ ያለው ጥላቻና የማጥፋት ዘመቻ እንዲሁም ጦርነት እንዲቆምና ሰላም እንዲመጣ የሚጠይቅ ይሆናል። እኔ ኢትዮጵያዊ ነኝ፣ ኢትዮጵያን እወዳለሁ፣ ስለ ኢትዮጵያ አንድነት እሠራለሁ የሚል ሁሉ የተጋበዘበትና የሚገኝበት ሊቀርበት የማይገባ ልዩ መድረክ ነው። መስከረም 10 ቀን 2018 ዓመተ ምሕረት በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በዋሽንግተን ዲሲ አቆጣጠር ከረፋዱ 11 ሰዓት ጀምሮ እንገናኝ። ጥምረት ለቤተ ክርስቲያን ዓለም አቀፍ ንቅናቄ።